ሀሴት እና ሄኖክ እንግዲህ ዛሬ ወንጀላቸው ታውቋል ማለት ነው። ሀቅ መቼም ተደብቃ አትቀርም፣ አንድ ቀን ትወጣለች። አንድ ቀን አንድ ቀን አንድ ቀን ሀቋ ሀቋ ትወጣለች ማለት ነው። መቼም ተደብቃ አትቀርም። አንዳንድ ጊዜ የራሳችንን ሀሳብ የራሳችንን ስኬት ማሳካት በሰው ሕይወት ላይ እንቀልድ ያለን ያልሆነ መንገድ ውስጥ እንገባለን እና ተደብቀን ተድበስብሶ ያልፍልናል ብለን ያላሰብነው አደጋ ውስጥ እንገባለንና ሀቅ መቼም ማትቀርም ሀቅ ሀቅ ናትና። ዛሬ እንግዲህ ወንጀለኞቹ ሀሴትና ሄኖክ ምሩን አግቷት ሲያሰቃዩት ኖሮ ነበርና ዛሬ እንግዲህ ተነቅቶባቸዋል ማለት ነው። ባለፈው እንግዲህ ሄኖክ እና ሀሴት ሲተዋወቁ እንደ ማንኛውም ሰው ነበር የተዋወቁት። ጓደኛሞች መሆናቸውን የሚያቀልን ጽናትም ናሆም ሰላም ኬራም አያውቁም፣ ግንኙነታቸውን አያውቁም። እነሱ ግን የራሳቸው ችግር በጣም ችግር አለባቸው። ጓደኛሞች ሆነው በቀል እየተበቃቀሉ የሚበቃቀሉና በመጥፎ የሚፈለጉ ልጆች ናቸው እንግዲህ ሄኖክ የሐሴትን መጥፎ ቪዲዮ ይዞ እያስፈራራት ነበር። የምፈልገውን ነገር አድርጋ ለዛ በሚዲያ ላይ ለቀቡሻለሁ እያለ ነበር እና ያስፈራራት። ሐሴትም ደግሞ ለማንም አልተናገረችም ነበር እና እንግዲህ ሄኖክ ደግሞ ጽናትን ይፈልግ ነበር እና ጽናትን አመቻችልኝ ብሎ እንግዲህ አስገድዷን ነበር እና ሀሴትም ደግሞ የራሷን ችግር ለመቅረፍ እንግዲህ አይ ቪዲዮ እንደያለቀቅም ተበላ ጽናት ካንዴ ሁለቴ መዳያ አጠጥታለች። በስተመጨረሻ መንገዴ ሄኖክ ከሀሴ ክላስ ሆነው ሲከራከሩ ጽናትን እሱ ባለው መንገድ ስላልቀረበች ለነሳ አረገችለት። እየተጨጋጨቁ ሳለ ምሩ እንግዲህ ሰምታቸው በር ስትከፍትባቸው ምስራችን ሰማች።

ምሩ እየናገተዋት ነበር ማለት ነው። ዛሬ ላይ እንግዲህ ናሆም በጣም በጣም ተጎድቶአል፣ በምሩ መጥፋት። ምክንያቱም ጽናትና ናሆም እና ምሩ ለጽናት እና ለኪራ የማይከፍሉ ዋጋ የላቸውም ማለት ነው። የጓደኝነት ጥግ ናቸው። ጽናት እንግዲህ ናሆም ጽናት እና ምሩን ተናግሯቸው ነበር ማለት ነው። እንዴት የራስሽን ሰው ለሰው ታስቢያለሽ ብሎ እና ደግሞ እንደዚህ ያለ ጭፍን አመለካከት እንዴት የሚያዋጣችሁን ተመካክላችሁ አትናገሩም? ኪራ እና ጽናት ሲጣሉ ዝምታ ያለሽ አንቺን ብሎ ብቻ ምሩን ተናግሯን ነበር እና በዛ በተናገራት በቃ ጠፍታ ላይ ብለው ሁሉም ነበር ያሰቡት እሷ ግን ያላሰበችው ነገር ነበር ያጋጠማት ምሩ ማለት ነው። እንግዲህ መሮ አጋጣሚ ሄኖክና ሀሴት ከክላሷቸው ሲጫጫውና ሲማረሩ ሲጨጋጀጉ አዳምጣቸው ከበሩን ክፍት ስታረግ ምስጢራችን ሰማይ ተዋራለይ በማለት ነበር ተመካክረው እንግዲህ ሄኖክና ሀሴት ያገቷት ማለት ነው። በጣም አሰቃይተዋታል። ምክንያቱም አንደኛ ያማታል ለመዳኝ ተጠቃሚ ናት። በዛ ላይ በጣም አሰቃይተዋታል ማለት ነው አግተው። ነገር ግን ያው ናሆሜ በተቆጣ ነገር ወይም ደግሞ በተናገራ ነገር ጠፋሽ ነው እየተባለው እንዲህ ያለ ችግር እዛው ቤት ሆነው እዛው ታግታ እየተሰቃየ መሆኗን እንግዲህ አንደኛቸውም አላስቡትም ማለት ነው። ነገር ግን ሰላምና ጽናት ግን ሲያወሩ ምሩን አፈቀችን እየተባባሉ ግን ሆዴ ምንም የሆነ አልተረጋጋልኝም። መጥፎ ነገር እየተሰማኝ ነው እየተባባሩ ነበር ማለት ነው። እንግዲህ ናሆሜ በጣም ኑር በምሩ መጥፋት በጣም ተረብሸዋለን። ሰላምም እንግዲህ አጋጣሚ ስልክ እያወራች እያለ ከሀሴት ከላስ ቆም ብላ እያሰበች ነበር ማለት ነው። የሆነ ድምፅ ስሰማ ቆም ትላለች እና መጨረሻ ላይ አረጋገጠች ማለት ነው። ሰው አለ እንደዚ ክላስ እያለች ነበር እና በስተ መጨረሻ ስታረጋገጥ ኪራ መጣ ማለት ነው። ኪራ ዝክላስ ሰው አለ ክፈተው ስትለው ሀሴት እኮ ናት ለምን ከፍታ ትረብሻት እያለ ነበር። ሀሴት አይደለችም ከፈት እያለችው ጽናትን መጠኝ፣ ያው እንግዲህ እከፍትልሻለሁ ቁልፍ አለ ይትርፍኔ ግን ሀሴት ናት እያለ እንግዲህ፣ ኪራ ያንን በር እየከፈተ እንያለ ያየውን ሲያይ በቃ በጣም ነው የደነገጠው፣ ኪራ ራሱ ማለት ነው። እዛ ከሲገቡ እንግዲህ ምሩ እየታግታ በጣም ተጎርታ ዴክማ ዴክምክም ዛ ራሱ እንስታ ነው ያገኟት ማለት ነው። በጣም ተጎርታለች። በጣም ነው ኪራ ራሱ የደነገጠው ማለት ነው። አንዳንድ ጊዜ እውነት ተደብቃ አትቀርም። የራሳችንን ጥቅም ለማገኘት የራሳችንን ችግር ለመወጣት እንዴት ነው ሰው በጓደኛ ላይ ሴት ሆኖ ደግሞ በሴት ላይ የሚጨክነው? እንደገና ደግሞ የራሳችንን ችግር ለማለፍ በሰው ሕይወት መቀለድ በጣም አጸያፊ ነገር ነው። ማን ነው ሀሴት በጣም ጥሩ ስራ ምክንያቱም ይሄንን ቪዲዮ እና ፎቶ ለማስጠፋት ከፈለገች እርዳታቸውን ብትጠይቃቸው በሌላ መልኩ ካለችበት ጭንቀትና ችግር ሊያወጧትና ሊያግዟት ይችላሉ ነበር ማለት ነው እና ይህን ድርጊት ከማድረጓ በፊት ለኪራ ብትነግረው ራሱ መፍትሄ ያጡላት ነበር። ነገር ግን አንዳንድ ጊዜ በራሳችን ላይ የማንወደው ነገር በሰው ላይ ስሩ ስሩ ይለናል ማለት ነው። አድርጎ አድርጎ ይለናል እኛ ላይ ይመጣ ይመስለናል። ይሄ የበቃ የማንኛችም ስህተት ነው። እና አንድ ሴት ልጅ በሴት ልጅ ላይ መጨከን የዝክነት ከባድ ነው ማለት ነው። አልግታ እንግዲህ ነበር ያስቀመጠቻት እና አሁን እንግዲህ በጣም ተጎድቷል። እንግዲህ ምሩ መድኃኒት፣ እንኳ ስጭኝ፣ ተጎዳሁኝ በጣም እያለችን ነበር ሀሴት እና መድኃኒት በቃ ኒታያልትሄን ላምጣልሽ፣ እስኪ ከሆስፒታል ላምጣ፣ ንገሪኝ እያቻት ላይ ከሰተ መጨም ሄደሽ አምጪ ስትላት ቤት እንግዲህ ሄዳ ሀሴት እታመጣ ሄዳ ቁጭ ብላዛ እንግዲህ ነበር እና ጊዜ ፈጀችው። ከዚ ከዚህ እንግዲህ መድኃኒቱ ስትፈልግ እናሆም ደግሞ ከውጭ መጥቶ እቤት መጣ። ምህረኑ በጣም ነበር ሀሴት ግራ ያገባት፣ መውጫው ነበር የጠበባት። ነገር ግን ደግሞ ቁጭ እንዳለ እቤት ገብቶና ሆሜ ኪራ ደውለና ወደ ካፌ እንዲመጣና እንዲያዝናናው አዘዘው ማለት ነው። ከዛ ወጥቶ ሲሄድ እንግዲህ ደስ እያላወታ ወደ ምሩ ጋር ሄዳ መድኃኒቱን ይዛላት ሄደች ማለት ነው። ሄኖክ ደግሞ ለምሮ እንግዲህ እያስረዳን ነበር የመጀመሪያው ጓደኛ እንደሆነችውና እሱ እየለመናት ወይም ደግሞ እሱ አለችኝ እያለ እሷ ከሌላ ጋር ሆና ብቻ ብዙ ነገር እንደበደል እንደተበዳደሩ የነገራት ነበር ማለት ነው። በስተመጨረሻ እንግዲህ በስተ መጨረሻ እንግዲህ ሄኖክ ትቶ ወደ ሀሴት ጋር ሲሄድ ሀሴት ደግሞ እዚ ቤት ነው ብቻን ከሆነ ካንታ አልገባን ብላ ጠላ ሄደች ማለት ነው። እዚህ መሃል ግን ያው ኪራ እና ፀናት ሰላም እንግዲህ በሩ አጠገብ ሰው ስታናገድ ከሀሴት ክላስ አጠገብ ድምፅ እየሰማች እያለ ምንድነው ሰው አለን እዚህ ክላስ እያለች ነበርና፣ ሰብም ዘብታ ስታረጋግጥ ድምፅ ስትሰማ ኪራ መጣ። ጎሽ፣ ኪራ እንኳን መጣ። ግን እዚህ ክላስ ሰው አለ ክፋት እያለች ሀሴትን ህከፍትማ ትረብሻ

እዛ ቤት እንግዲህ አልቆይም ብላ ሻንጣዋን ጠቅልላ ደብዳቤ ጽፋ አስቀምጣ ወጥታለይ ማለት ነው። እንግዲህ ስትወጣ ሄኖክ ካገኛት፣ የት ነው የምትሄጂው? አንቺ እኮ ተሄርሽ ወደ የት ነው የምትሄጂው? አንቺ ከሄርሽ ማ ትናገራለች። ሂድና ጠይቃት አይንህን

ውሸት የትማያደርስ የሰውን ልጅ በድዬ እኔ ሰላም ሆናለሁ ማለት የትማያደርስ ሀቅ ሀቁን ሰው ተናግሮ ይሻላል እንጂ ውሸት የትማያደርስ ማለት ነው። እንግዲህ ጽናትና ኪራ ባንድ ይሆናሉ ማለት ነው። እንግዲህ የኪራ አባት ሀሴትን ቢመርጥም ሀሴት ግን ለኪራ ማትገባው ናት ማለት ነው። የራሷ ህይወት አደጋ ላይ ያለች ናት ማለት ነው። ጽናት ግን እንግዲህ ስራዋን ሰርታለች ማለት ነው። አንዳንዴ የሀቀኛ መሆንና የሰውን ቃል ማክበር ጥሩ ነው። ብቻ ቀጣይ እንግዲህ ምሩን እናገናል። ምሩዬም ተሽሏት እንግዲህ በሰላም ትመጣልናለች። ናሁም ና እንግዲህ ምሩዬ ፍቅራቸው ተመልሶ እሷም ተሽሏት በሰላም እንደምትመጣ ተስፋለን። ኪራና ደግሞ ፀናት እንግዲህ በአንድ ይሆናሉ ብለን ተስፋለን። ምክንያቱም የታቀደ ውቅድ እንግዲህ አልሆነም ማለት ነው። ፀናት ግን እንግዲህ ግዴታዋን ተወጣለች። ሀሴት ደግሞ እንግዲህ ራሷን ንጹህ አደረገችም ቀረባት።